ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ ወይ? እንግዲህ ውድ ቤተሰቦቼ እንግዲህ ዛሬ የመጣሁበት ቪዲዮ በጣም የሚገርም ነው። በጣም በጣም በጣም የሚገርም ጉድ የሚያስብል ነው። ጉድ ነው እንደው የሚሰማው ነገር ማለት ነው። እንግዲህ በእንዘላለም በኩል ማለት ነው የተያዘው ኬዝ አለ ማለት ነው። እንግዲህ ዕድልን ያሳገታት እንድትታገት መንገዱን ያመቻቸው ወንድሟ መሆኑ ታውቋል። ማለት ነው እኛ ተመልካቾች ዘላለም ላይ ዛቻ ዝቶ ነበረ ዘላለምን ያጠቀዋል ነው ብለን ገምተን የነበር እንጂ እህትዮን ለማሳገት መንገድ ያመቻቻል እሱ ብለን አልጠበቅንም ነበረ። እውነት ለመናገር ማለት ነው በጣም ጉድ የሚያሰኝ ነው። እንደው ማን ነው የሚታመነው በዚህ ጊዜ? የገዛ ወንድም የገዛ ቤተሰብ በቃ እንዲህ አይነት ድርጊት የሚፈጽም ከሆነ እውነት ማን ነው የሚታመነው በዚህ ሰዓት አሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ወድ ቻናል የተከታታይ ቤተሰቦች እንዴት ናችሁልኝ ደህና ናችሁ አልሐምዱሊላህ ከኔ ጋር ሁሉም ሰላም ሁሉም መልካም ነው። እናንተ ጋም ሰላም እንደሚሆን ተስፋ አለኝ። በያላችሁበት ሰላማችሁ ብዙ ይተረፍ ይበልልኝ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። ጀማሪ ነኝ እና ወደ ቪዲዮ ስገባ እንግዲህ በጣም የሚገርም ነው የምናየው፣ ምንሰማው ነገር በሙሉ ማለት ነው። በጣም የሚገርሙ ነገሮች ናቸው ኢትዮጵያ ላይ የምናያቸው ምን በቃ የምንሰማው ነገር ከቀን ወደ ቀን በጣም በጣም በጣም አጂብ ነው። ጉድ የሚያስብል ነገር ነው እና እንግዲህ እየተከታተልን ያለ ነው ነው እንግዲህ እነ ልዑል እነዘላለም የያዙት ጉዳይ አለ ማለት ነው። ጉዳዩም እንግዲህ ሁላችሁም እንደምታውቁት የማታውቁም ካላችሁ እንግዲህ ወደ ሁለት ወር ገደማ ይሆነዋል ማለት ነው። ሁለት እህትና ወንድሞች ታግተው ያሉ ልዑልን፣ ይቅርታ ማህሌትና እናቲ የተባሉ እህትና ወንድም ታግተው ያሉ በመስፍን ወንጀለኛ እህትና ወንድም ናቸው ማለት ነው። እንግዲህ ብዙ ጉድ ብዙ ታሪክ ሰምተንበታል በዚህ ጉዳይ ላይ ማለት ነው። በቃ እንደውም በጣም ነው መቼም፣ ገንዘብ መቼም ያው ምንም የማያደርግ ነገር አለ። እንግዲህ ወንጀለኛው መስፍን ገንዘቡን ተማምኖ ያው የራሱ ንብረትም ባይሆን ያው ተማምኖ ባለው ገንዘብ እንግዲህ ብዙ ኢትዮጵያውያን ብዙ ወጣቶችን ትምህርታቸውን አቋርጦ በዚህ በአጸያፊ ስራ በወንጀል ላይ እንዲሰማሩ ብዙ ሰዎችን አድርጓል። ማለት ነው እንግዲህ ባየነው መሰረት እነሱም ቃላቸውን በሚሰጡ መሰረት ማለት ነው እንግዲህ በዚህ ከዚሁ ከበመቀጠል የዘላለም የዘላለም ባለቤት ማለት ነው። እድል ያው ከታጋቾች መሀል ሆና እንግዲህ ታግታ ነበረ ማለት ነው። ይሄ እንግዲህ በታገድ በታገተችበት ወቅት እንድትታገት መንገዱን ያመቻቸሁት እኔ ነኝ ብሎ ወንድሟ እንግዲህ ቃለ መጠየቅ ሲደረግለት ተናግሯል ማለት ነው። እንግዲህ ልዑል በለቀቀው ቪዲዮ ላይ አይተናል። ጉድ ነው የሚያስብለው፣ በጣም ነው የሚገርመው። እንደው እኔ በጣም በጣም በጣም ጉድ ነው ያልኩበት ማለት ነው። ማለት በቃ ቤተሰብ እንደዚህ የሚያደርግ ከሆነ አሳልፎ ለሰው የሚሰጥ ከሆነ ለወንጀለኛ የሚሰጥ ከሆነ ወንጀል ሳትሰራ እንግዲህ ይህቺ ልጅ ያው ምንም ወንጀል የለባትም እቺ ልጅ ማለት ነው። ግን ወንድምየው አሳልፎ ነው ለወንጀለኞች የሰጣት እና እሱም ደግሞ ያው የራሱን ገቢ እንዲያገኝ ለገንዘብ ብሎ አሳልፎ ሰጥቷታል ማለት ነው። በጣም ነው የሚገርመው። እቺ ልጅ ምንም ነገር በማታቅበት ማለት ነው እንግዲህ አሳልፎ ሰጥቷት ያው እንግዲህ በነገራችን ላይ ያው ምንም ጉዳት ባይደርስባትም በሰላም ወታ አይተናል ማለት ነው ግን ቢሆንም ወንድምየው ማለትም ያው እኛ እንደጠበቅን እንደነበረ ዘላለም ላይ ነው ሲዝት የነበረው ዘላለምን ለበቃ ጥቃት ሊያደርስበት ሲዝት ነበር እንጂ እህትየውን ለዚህ ደረጃ እንደዚህ ያደርጋታል ብለን እውነት አልጠበቅንም ነበረ በጣም በሚገርም ሁኔታ እንግዲህ ትላንትና ጉድ ሰምተናል ማለት ነው በገዛ ወንድም እንደዚህ የሚደረግ ከሆነ እንግዲህ ማን ይታመናል? ከማን ጋር ነው የሚኖረው? እንግዲህ በጣም ከባድ ነው። ህይወት በጣም አስቸጋሪ ናት፣ በጣም ከባድ ናት። እንግዲህ ተናግሯል ማለት ነው። እንግዲህ ገንዘብ ገብቶለታል። እሷም እንድትታገት መንገዱን ያመቻቸውት እኔ ነኝ ብሎ ተናግሯል። እንግዲህ ዘላለም እና እሷ አብሮ እንዲሆኑ አልፈልግም ብሎ አሁንም በልብ በሙሉነት ተናግሯል ማለት ነው። ለሀይረ ነው እንግዲህ እሱንም ያው ከእንደዚህ አይነት ቤተሰብ እንዲላቀቅ ያው መፍትሄውን አበጅቶለት ነው እንጂ ምንም የሚጸጸትበት እንግዲህ ጉዳይ የሚኖር አይመስለኝም። እንደዚህ ለዘላለም ጉድጓድ የሚቆፍሩ ቤተሰቦች ምን ያደርጉለታል? እውነት ይህን ነው፣ በጣም ከባድ ነው። እንግዲህ የእሱን ንጹሕን ንጽህናውንም ለሰው ልጅ የሚሰራውንም አላህ አይቶለት ነው እንግዲህ ከእንደዚህ አይነት ነገር እንዲላቀቅ ያደረገው ሰበብ አድርጎ ነው ያው አንድ ነገር በጊዜው ብትከፉም ከኋላው ግን ኸይር አለውና፣ እንዲህ አይነት ነገር የዋለለት እውነት እንጂ በጣም እንደው እኔ ትላንትና ይቅርታ እንኳን ይጠይቃል ብዬ ነበር። ይቅርታ እንኳን ሳይጠይቅ በልብ በሙሉነት አሁንም ቢሆን እንዲሆኑ አብሮ አልፈልግም ብሎ የተናገረ ነው ዘላለምን። በእንዲያክል ደግሞ ልዑልም መልክልኩን ነግሮታል ማለት ነው። እንኳንም ነገረው። ያው ሰው የነበረበትን ይረሳል ማለት ነው። ትንሽ የሆነ ነገር ሲያገኝ በጣም የሚገርም ነው እና እኔ ጉድ ነው ያለው የሚያሰኝ ነው። በቃ ኢትዮጵያ ላይ የምንሰማው ጉዶች በቃ ገንዘብ ሰውን ምን አያደርግ። እውነት ገንዘብ ሰውን ይቀይራል። ኧረ ለሕሊናችንን የምንኖር ሰዎች እንደው ያድርገን። እውነት ገንዘብ በጣም በቃ በጣም ሰውን እየቀየረ ነው። ቤተሰብ በቤተሰቡ ላይ በእህቱ በወንድሙ ላይ በቃ ገንዘብ ሰውን እየቀየረ ነው እና እንደው ማስተዋል ስጠን ነው የምለው። ሌላ ምንላለው? እንግዲህ ወንጀለኛው መስፍን ተይዞ በቅርብ ቀን እንግዲህ እነ ማህሌትም ተገኝተው ናቲም ተገኝተው በምናይ ቀን እያደርግልን እያልኩኝ እንግዲህ እየተሰማኝን ለመናገር ብዬ ነው። ውድ ቤተሰቦቼ እንግዲህ እንዘላለምንም እነ ልዑልንም ላይክ አርጓቸው ሰብስክራይብ አርጓቸው፣ አበረታቷቸው። እውነት ለመናገር እነሱን ላይክ ብታደርጉ እውነት ኢትዮጵያን እንደማዳን ነው። ወጣቶችን ካልባሌ ቦታ መጥፎ ነገር ውስጥ እንዳይገቡ እንደማዳን ነው እና ሰብስክራይብ አርጓቸው። ለሌሎችም ቁም ነገር ለሌለውም ቻናል ለማይረባ ትርኪ ምርኪ ለሚጭኑት ራሱ እውነቴን ነው በመቶ ሺዎች ሰብስክራይብ እና ውድ ቤተሰቦቼ ላይክ አድርጓቸው ሰብስክራይብ አድርጓቸው። ቪዲዮቸውን ተደራሽነትን እንዲኖረው ለሰው ማለት ነው። ብዙ ሰው ከዚህ ትምህርት ሊያገኝ ይችላል። ሰብስክራይብ አድርጓቸው። እኔ እውነት ለመናገር ባለኝ ጀዋሎቼ ነው ያደረኳቸው። ትርፍም ካለ ባለኝ ነገር ነው እኔ ሰብስክራይብ ያደረኳቸው፣ ለምን ጥሩ ነገር ስለሚሰሩ ማለት ነው። እና ሰብስክራይብ አድርጓቸው ለስንቱ እውነት ስንት ነገር እንትን ለማይሉት እራሱ ሰብስክራይቶች በስንቶች በመቶ ሺዎች ተሸክመው ነው ያሉት። እና እነዚህ ልጆች ደግሞ እውነት ለመናገር ጀግና ናቸው ለነፍሳቸው ሳይሳሱ ከወንጀለኛ ጋር ተጋፍጦ ተጋፍጦ በቃ ትውልድን ለማዳን ወንጀለኛም በማጋለጥ እየሰሩ ያሉ ናቸው እና ሊበረታቱ የሚገቡ ባጀግኖች ናቸው እና ወጣቶችም የነሱን አሪያ ተከትሎ ከነሱ ጋር እውነት ግሩፕ ፈጥሮ የወደፊቷን ኢትዮጵያ ሰላም ያለባት ከወንጀል የጸዳች ኢትዮጵያ እንድትኖረን ወጣቶች በአንድ ላይ ተሰባስቦ ከነሱ ጋር ግሩፕ ፈጥሮ መስራት አለባቸው ብዬ አስባለሁኝ። እውነት ኢትዮጵያ ላይ ብዙ ወንጀሎች ናቸው የሚሰሙት፣ ብዙ ወንጀሎች ናቸው የሚደረጉት። በእንዲህ ያክል ተደራጅተው በቃ ብቻ ከባድ ነው። በቃ አንድ ሀገር ውስጥ መሪ ባለበት ሀገር ውስጥ እንደዚህ ወንጀለኛ እንትን ሆኖ ሲታይ ሲሰማ ብቻ ከባድ ነው፣ ለመናገር ከባድ ነው። ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ላይክ አድርጉኝ፣ ሰብስክራይብ በማድረግ አበረታቱኝ። እኔንም ጀማሪ ነኝ እና ከተመቻችሁ ሰብስክራይብ አድርጉኝ፣ አይከፈልበትም። ላይክን ብታደርጉኝ አይከፈልበትም ማለት ነው። ይህም ቪዲዮ የምታዩው ኢትዮጵያ ሀገራችን ሰላም ያርገልን፣ ዓለም በሙሉ ሰላም ያርገልን፣ በዙሪያችን ያሉ በሙሉ ሰላም ያርገልን። ሰላም ነውና ዋናው ለሰው ልጅ መሰረቱ እላችኋለሁኝ። በያላችሁበት ሰላማችሁ በዙት፣ ይበል